ዛሬ እንግዲህ ሀይሚ እና ብሩክ በአዲስ ቪዲዮ መጥተዋል። በአዲስ ቪዲዮ ሲመጡ ደግሞ እጅግ በጣም የሚያስደነግጥን እንዲሁም ደግሞ ሀይሚ እያልጠበቀችው ነገር ገጥሟታል ማለት ነው። ዛሬ በሀይሚና በብሩክ የታየው መተማመን እና ኮንፊደንስ ሀይምዬ እኔ ቃል የለኝም ላንቺው ማለት ነው እና እጅግ እጅግ ፈታኝ ነገር ብሩክ እንግዲህ ሲያስብ ብሎ ሲያስብ ያድር። ይሄ እንዴት እንደመጣለት ሀዋሳ ላይ ፍፄ የሰራውን ነገር ብሩክ ቢሰራው ብለን አስበን ነበር። ዛሬ ብሩክ ሰራው ማለት ነው። ትንሽ ይከብዳል ግን፣ ቤተሰብ ሰላም ሰላም እንዴት ናችሁ? አላው ሰላማችሁ ይዛ በያላችሁበት እያልኩኝ ውዴ የቻናል ቤተሰቦች፣ ለቤት አዲስ የሆናችሁ ቤተሰብ ሆኑ። እንግዲህ ቪዲዮ በጊዜ ነው የተለቀቀ። ትንሽ ቢያመሹም እኔ ደግሞ አምሽቻለሁ። በጣም ይቅርታ ስራ ነበርኩኝ። ምንም በቃ አላደለ ጊዜ አልነበረኝም። ከምጣፋ ብዬ ነው አጫጭር ቪዲዮ የምመጣውና ዛሬ እንግዲህ ሀይሚ የተፈተነችውን ፈተና አይታችኋልና፣ በሱ የመጨረሻ ነው የፈራችሁ ያስፈራ ያስደነግጣል። እውነት ማለት ብሩክ እንዴት አሰበው እንዴት መጣለት? ሀዋሳ ላይ ፍፄ ሲሰራው ብሩክ በሰረው ብለን ነበር እና የሀይሚን ኮንፊደንስ ግን አያችሁት አደለ? ምንም የፈለገ ነገር ሀይሚካው በቃ ማለት ሴት በቃ የሴት ልክ ናት፣ መሆንም ደግሞ አለበት የሴት ልጅ ከምንም በላይ ክብሯ ነው እና ብሩክ እንግዲህ ለማሳመን ያላደረገው ነገር የለም። የሀይሚ ፍቅር እንግዲህ ከአቅሙ በላይ ነው። ብሩክ ፍቅር ፍቅር እያጫወተው ነው። ኦኬ ትናንትና ለካ ፈረንጅ ነበር ያየችው እና ፈረንጅ ስላየች ብሩክ ትንሽ ቅር ብሎት ነበረ እና እንግዲህ እሱን ብድር ዛሬ መለሰ ማለት ነው። ወይኔ ሀይሚን አትችላትም፣ ብሩክ ብድሯን ትመልሳለች። እኔ እንጃ ታኮርፋለች። ሀይሚ ወይስ ሀይሚዬ፣ እንዳታኮርፍ ያደራሽ ማኩረፍ የለብሽም አንቺ። ሁሉንም ታቂያለሽ፣ ብሩክን ታቂዋለሽ። ግን ደግሞ እርወኝ ነው ብላ መጣ በዛ ሰዓት ምግብ ሳይሆን ብሩክ እንግዲህ በስመ አብ ብሩክን አልተቻለም። የእውነት በጣም አልተቻለም። በርዶኛል አብረን እንደር አላላትም። በእርዶኛል አብረን እንደር እኔ ብሩክ እኮ ነኝ። አግኝተሽ ነው ከእኔ ጋር አብረሽ ማደር ኧረ ኧረ ኧረ ብሩክ አልተቻለም። የምር ብሩክ አልተቻለም። በጣም በጣም ከአቅም በላይ የሆነ ነው ብሩክ የእውነቴ መሙላችሁ እኔ አላምንም። እየሰራ ያለው ዛሬ የለቀቀው ሙዚቃ፣ ለሀይም እየሰጣት ያለው ፍቅር፣ እየተናገረ ያለው ብሩክ ተቀይረዋል፣ ብሩክ ከቁጥጥራችን ውጭ ሆኗን እያሉ ነው አንዳንዶች። ና እኔ በቃ እኔ እንጃ ብቻ። ግን ደስ ይላል በነገራችን ላይ እንኳንም ይሄ ፕራንክ ተሰራ። ምክንያቱም እኔ አንዳንድ ቦታ ሀይሚና ብሩክ እኮ አንድ ሩም አንድ አንተን ነው የያዙ ምናምን አብረው ነው የሚያድሩ ብለው የሚያስቡም ስላሉ ለእነሱ ትልቅ ትምህርት ነው። ሀዋሳ ላይም ተሰርቷል። ዛሬ ብሩክ ይሄ መስራቱ በጣም ትልቅ ትምህርት አለው። ሀይሚ ጨዋ ናት፣ ብሩክም ጨዋ ነው፣ ያስተምራል ብሎ ነው ያመጣው። በጣም ማለት ነው፣ በጣም ነው የሚያስተምር። ምክንያቱም አንድ ላይ ማደራቸውና ለማደራቸውን ግልጽ ነው። ሴት ልጅ ደግሞ በደርድር በሴትነቷ ድርድር አታውቅም። ይሄ ደግሞ አይደለም በሀይሚ ማንም ሴት የማታደርገው ነው። ከምንም በላይ የሴትነት ክብር ይበልጣል። ሀይሚ ደግሞ ክብሯን አስከብራ የምትነር ጎበዝ ታታሪ ሴት ነች። ስለዚህ ብሩክ ማለት ነው የሚያስደነግጥ ቢሆንም በሀይሚ ኮንፊደንስ ስላለው ነው ይሄን ነገር ያደረገው። ሀይሚ ታኮርፋለች ብዬ አላስብም፣ ትረዳዋለች ግን አሳዘነች የእውነት ማለት ብሩክ እውነት አስመስሎ ነው የሰራው። እውነት አስመስሎ ስለሰራው ሀይሚ በጣም ፈራች፣ ወደ ማልቀስም ደረሰች። ና አንገት ወንድፍት ስታረግ በጣም አንተናመኘ ስለመጠው የማይሆን ነገር ልታደርግ ነው እንዴ ብላ የመጨረሻ ነው ያሳዘነች። የእኔ ውድ የእኔ ልዕልት፣ ወይኔ ሀይሚዬ እኔ በጣም ነው የምወዳቸው ሁለቱንም። እዚህ ጋር ማለት ነው አንዳንድ ወዴት ሳላችሁ ለሀይሚ ታዳ ያለች ለብሩክ የምትሉኝ አላችሁ፣ እና እኔ ሁለቱንም በአንድ አይኔ ነው የማያቸው። ምናልባች የእኔን አረዳድ ላትረዱኝ ትችላላችሁ። ሀይሚና ብሩክ ለእኔ አንድ ናቸው፣ ምንም ልዩነት የላቸው። ስለዚህ እጅግ በጣም ፈታኝ ፈታኝ ፕራንክ ነው ብሩክ ያደረጋት። እንግዲህ ነገ ሀይሚ በምን መልኩ እንደምትመጣ እንጠብቃለን። ሀይሚዬ አደራሽን እንዳታጎርፊ፣ ያው ፕራንክ እንደሆነ ታውቂያለሽ፣ ነግሮሻልም። በነገራችን ላይ ብንጣላም፣ ኦዲንስ አስታራቂ ብሎ ሁሉን ነገር አሳውቋል። ብሩክ እኔ በጣም እየገረመኝ ያለው ይህ ብሩክ ማለት እየጨመረ የመጣው ሁሉ ነገር፣ በቃ ለሀይሚ ያለው ፍቅር ሁሉ ነገሩ፣ ንግግሩን አይታችሁታል። ዛሬ ለማሳመን ይቅርታ ቀስ ብዬ የማወራ ከጎን የሚረብሽ ድምፅ ስላለ ነውና፣ እና እኔ በቃ ማመን ያቃተኝ የእውነቴን ነው ምላችሁ፣ አብረን እንደር ከኔ ጋ ብታድር ምን ችግር አለው? ጓደኛሽ አይደለው? ያላላት ነገር የለም ማለት ነው ለማሳመን። ሀይሚን ግን አይታችኋታል። መጨረሻ ላይ እንዳትነካኝ ነው ያለችው። እኔ በክብር የምደራደር ሴት አይደለሁም። እንዳትነካኝ። ደግሞ ብር ልስጥ ይሻላል ለሩሙ ከሆነ ለሁለት ሩም ነው ብዙ ወጭ አለብኝ ምናምን ብሎም ነግሯታል። በትክክለኛው ግን ብዙ ወጭ እንደሚያወጣ ነግሮናል። እንግዲህ ቢያንስ ቪዲዮቸውን እዩላቸው ማለት ነው እና ብቻ። ግን በጣም በጣም የብሩክ ነገር እየገረመኝ ነው ያለው ሞር በቃ እያሳየ ያለው በቃ ለውጥም አለ። የእውነት ሀይሚን በጣም እንደሚያፈቅረት እንደሚወዳት አስረግጦ ነው ዛሬ ነገረን ማለት ነው፣ በቪዲዮ በቲክቶክ የመጣ ስለዚህ የዛሬው እጅግ ፈታኝ ፈታኝ ይሄ ነገር ብሩክ ባደረገው ስንል ነበር ይሄው አደረገው፣ ማለት ነው።